ከሶስት ቀን በፊት በኛ በኢትዮጵያ እጅ የተገደለው አረብ ዛሬ የቀብር ስነ ስርዓት ተደርጎለታል። በሸርጦች ታጅቦ ማለት ነው። እንዲሁም ደግሞ ልጁ አረቡን ለምን እንደገደለው አንዳንድ መረጃዎች እየወጡ ይገኛሉ። እንዲሁም ደግሞ ልጁ ተይዟል ወይ አልተያዘም የሚለውን እያንዳንዱን መረጃ የምነግራችሁ ይሆናል። እንዲሁም ደግሞ ገጠር አካባቢ ያላችሁ በተለይ ልጁ የተገደለበት አካባቢ ወይም ደግሞ የኛ ልጅ አረቡን የገደለበት አካባቢ የምትኖሩ እህቶች ወንድሞቼ፣ ባካችሁ ተጠንቀቁ። አረቦች እየወጡ አንዳንድ ነገሮች እየተናገሩ ስለሆነ እያንዳንዱን ነገር የምነግራችሁ ሆናል። ቪዲዮን ላይክ፣ ሼር እያደረጋችሁ ጀምሩት። አሰላሙ አሌይኩም ወራህመቱላ ወበረካቱ። ክርስቲያን ሆኖች ይም ሰላም ብያለሁ። ሀባይ ቢንዴ ናችሁ? ሰላም ናችሁ? ኔጋውሉ ሰላም ነው። አላ ስብን ታላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ትናንትና የሆነ ቪዲዮ ሰርቼ ነበረ። እንደምታውቁት አንድ አረብ በእኛ በኢትዮጵያዊ እጅ ተገሎ ዛሬ የቀብር ስነ ስርዓት ተደርጎለታል። ልጁም እየተፈለገ እንደሆነ ነግሬያችሁ ነበረ ማለት ነው። ዛሬ ደግሞ አንዳንድ መረጃዎች እየወጡ ይገኛሉ። እዛ አካባቢ ያሉ ሰዎች እንዲሁም ደግሞ እዛ አካባቢ የምትገኙ አበሾች ካላችሁ እባካችሁ ጥንቃቄ አድርጎ ማለት እንደውም ብችሉ ብችሉ ከዛ ቦታ ላይ ዞር ብትሉ እመርጣለሁ ማለት ነው። ለምን ብትሉ እዛ አካባቢ ላይ ያሉ ኢትዮጵያዊኖች አንድ ባንድ አረቦች አሳልፎ ሊሰጧቸው እንደሆነና እንዲሁም ደግሞ እነዛን ኢትዮጵያዊያኖቹን ባገኛችሁበት ጦቀማችሁ እንድታስይዟቸው እየተባለ ቲክቶክ ላይ እየወጡ አረቦች ራሱ እየተናገሩ ነው የሚገኙት ማለት ነው። እንደውም ቁጥራቸውን ከፈለጋችሁ እሰጣችኋለሁ፣ እኔ አካባቢ አበሾች አሉ ወይም ደግሞ ኢትዮጵያውኖች አሉ፣ እንድትይዙ ከፈለጋችሁ ቁጥራቸውን እሰጣችኋለሁ፣ በዛ በሸበካ ወይም ደግሞ በኔትወርክ መያዝ ትችላላችሁ እያሉ እየወጡ እያወሩ ይገኛሉ ማለት ነው እና ወደ መጣሁበት ጉዳይ ስገባ እንደምታውቁት አንድ ኢትዮጵያዊ የሳውዲ ዜጋ ገሎ ከቦታው እንደሸሸ ነግሬያችሁ ነበረ። እንዲሁም ደግሞ ባካችሁ አንድ ነገር ልንገራችሁ ማለት ነው። የትኛውም አረብ ሀገራት ላይ የምትኖሩ አቃለው በጣም አረቦች ይፈታተናሉ። ልጁም ይሄንን ሰውዬ ሊገልበት የቻለው ያለ ምክንያት ተነስቶ አይገለውም። አቃለው እርግጠኛ ነኝ፣ እርግጠኛ ነኝ ወይ ራሱን ለማትረፍ ነው የገደለ ወይም ደግሞ በሆን ነገር አናዶ ትልቅ ውስጥ አስገብቶት ያለ ያልሆነ ስሜት ውስጥ ገብቶ ይሆናል ይህንን ሰውዬ የገደለው ማለት ነው። እኔ ግድያን እያበረታተው አይደለም፣ ግን ያለ ምክንያት ሰው ተነስቶ አይገለም። አንዳንድ አረቦች በቃ እንዲው ትግስታቹን ያስጨርሷቸዋል ማለት ነው። ልጁ ወላሂ ላዚም አላህ ይዘንለት አላህ ሱብሓነሁ ወተዓላ ከዚህ መከራና ጭንቀት ነጃ ያውጣው ማለት ነው። እና አንዳንድ አረቦች በጣም ጨካኞች ናቸው። በተለይ ደግሞ ገጠር አካባቢ ያሉ ወንድሞቻችን ህጋዊ ህጋዊ እንዳልሆኑ ስለሚያውቁ እንዴት እንደሚጨቁናቸው ከዚህ በፊት አይታቸዋል። እንደውም ህጋዊ አድርጎ ከሀገር በጠለብ አምጥተው ራሱ አንዲ ወንድማችን ከዚህ በፊት እንዴት እያሰቃየው እንደሆነ አይታችዋል። የሰባት ወር ደሞዙን ካልክሎት፣ ምግብ ካልክሎት በንትን እንደ እንስሳ ሲደበድበው ነበር። እንስሳ እንኳን እንደዛ አይደበደብም። አይታችዋል፣ ቪዲዮውን አይታችዋል። ልጁ ራሱን ለማዳን ያንን ቪዲዮ ቀርጾ ሶሻል ሚዲያ ላይ አውጥቶ ከዛ መከራ እንዴት ሆኖ እንደወጣ አይታችኋል። አረቦች ማለት በጣም በጣም ከእንስሳም በላይ ናቸው። በጣም ጨካኞች ናቸው። በጣም በጣም ትግስታችሁን ያስጨርሷችኋል። እንደውም ደሞዝ ይከለክሏቸዋል። ቢሆንም ግን እህት ወንድሞች እባካችሁ ያልሆነ ውሳኔ አትወስኑ ማለት ነው። እኔ አትፍረድ ይፈረድ ይባል የሚባል ነገር አለ። አንፈርድም እናያለን። ግን እባካችሁ እባካቸው እህት ወንድሞቼ የትኛውም ቦታ መከራ ውስጥ ብትገቡ ችግር ውስጥ ብትገቡ፣ አረቦች ቢፈታተናችሁ፣ ደሞዛችሁን ብትከለከሉ ያልሆነ ውሳኔ አትወስኑ። በጭራሽ በጭራሽ ያልሆነ ውሳኔ መወሰን የለባችሁ። ገባችሁ? እዚህ ሀገር ላይ ታውቃላችሁ። በየትኛውም አይነት ሁኔታ ላይ ሆናችሁ ቢሆን የሰውን ሕይወት ካጠፋችሁ የእናንተም ሕይወት ይጠፋል። ስለዚህ ለሚያልፍ ቀን የማያልፉ ነገሮችን አታድርጉ ማለት ነው። ልጁ ወላሂ ራሱን ለማትረፍ ይሆናል። ይሄኔ ታውቃላችሁ፣ አረቦች በጣም ጨካኝ ናቸው ብያችኋለሁ። ሁሉም እያልኩ አይደለም። መልካም አረቦች እንዳሉ ሁሉ መጥፎ አረቦች አሉ፣ መጥፎ አረቦች እንዳሉ ሁሉ መልካም አረቦች አሉ ማለት ነው። አንዳንድ አረቦች ለስሜታችሁ ይጨነቃሉ፣ ይሪባቸዋል ብሎ ያስባሉ ደሞዛቸውን በጊዜ ይሰጣሉ። አንዳንዶቹ ደግሞ በቃ እንዲ እናንተ ለነሱ ባሪያ ነው የምትመስሏቸው፣ ባሪያ ማለት ነው፣ ባሪያ እንዲያደርጓችሁ ነው የሚፈልጉት፣ እላያችሁ ላይ እንዲራመዱባችሁ ነው የሚፈልጉት ማለት ነው። ይህ ልጅ ወይ ደሞዙን ከልክሎት ነው። እኔ አንዳንድ ልጆች ወጥቶ ሲናገሩ የነበረው ምንድን ነው፣ ደሞዙን የአመት ደሞዙን እንደከለከለውና በዛ ምክንያት እንደተጣሉም ሲወራ ነበረ። ማለት ይህ ነገር እውነት ይሁን አይሁን ማቀው ነገር የለም ግን በደሞዝ ምክንያት ወይም እንደሆነና እንዲሁም ደግሞ ተነስቶ ሊደበድበው ሲል ልጁም ደግሞ ቶሎ ብሎ በጥይት ነው እንትን ተኩሶ ገደለው። በነገራችን ላይ በስለት ነገር አይደለም የወጋው እና ጥይት ነገር ይዛችሁ በድፍረት ባካችሁ፣ ባካችሁ ተጠንቀቁ። ፎቶአችሁን ደግሞ በየሶሻል ሚዲያ አትልቀቁ። ጥይት ይዛችሁ በተለይ ደግሞ ማይፈቀዱ ነገሮችን እያሳያችሁ ሶሻል ሚዲያ ላይ አትልቀቁ ማለት ነው እና ልጁ ከመያዙ በፊት ከሶስት ቀን በፊት የሆነ ቪዲዮ ቲክቶክ ላይ ለቆ ነበረ። ቲክቶክ ላይ እንትን አለው፣ ሂሳብ አለው ወይም ደግሞ ቲክቶክ አለው ማለት ነው። እዛ ላይ እንትን ገጀራ ነው የሚባለው፣ ምንድን ነው ይሄ እንጨት የሚቆረጥበት፣ ያንን ነገር እንደ እንትን ነው፣ ዱላ ነው፣ ግን ዱላው ላይ እንትን አለበት፣ ስለት ነገር አለበት። ያንን ነገር እያሳየ አንድን በንጋሊ ብጋላ ውስጥ ገብቶ ከሱ ጋር እየቀለደ ያንን ስለቱን ነገር እያሳየ ቪዲዮ ቀርጾ ለቆ ነበረ ከአራት ቀን በፊት ማለት ነው። ይሄ ነገር ግን በህይወቱ ይሄ ነገር ይፈጠራል ብሎ አስቦት አላወቀ። ያኔ ይህንን ሰው ለመግደል ሀሳብ አልነበረው እርግጠኛ ነኝ። ለምን አንዳንድ ደግሞ በእኛዎቹም ደግሞ መጥፎዎች አሉ፣ የኛ ሀበሾች ራሱ መጥፎዎች አሉ። በአሁኑ ሰዓት ላይ ደግሞ በብዛት ገጠር ላይ አረቦቹን የሚገሉ የእኛ ልጆች ናቸው። እንዲሁም ደግሞ የእኛም ልጆች በአረቦች ይገደላሉ። እንደገና በእባብ ይነደፋሉ እዛ ላይ ገጠር ላይ ብዙ ፈተና ነው የሚያሳልፉት ወንድሞቻችን ማለት ነው። ፀሐይ ሙቀት አለ፣ ጭንቀት አለ። በዛ ላይ ደሞዝ በስነ ስርዓት አይከፈላቸውም። አረቦች ይጮህባቸዋል እንደፈለጉ። እንደገና እንትን በጎች ይጠብቃሉ። እንዲሁም እንትን ምንድን ነው ጀመል ወይም ደግሞ ግመል ይጠብቃሉ ያን ሁሉ አድርገው እንኳን ደሞዛቸው አይሰጣቸውም የሚሰጣቸው ወይ አንድ ሺሪያን ነው ወይ ደግሞ ስምንት መቶ ሪያን ነው ከዛም በታችን ሊያደርጉባቸው ይችላሉ ማለት ነው ደሞዛቸውን እስከ አመት ላይ የማይሰጡ አሉ እስከ ስድስት ወር እስከ አምስት ወር ማይሰጡ አሉ ማለት ነው። እና ደሞዛችሁን የፈለገ ያክል አረቦቹ አጠራቅሞ አልሰጥም ቢሏችሁ እንኳን ወደ መግደል አትሂዱ እህት ወንድሞቼ፣ ማለት ወደ መግደል። እህቶቹም ደግሞ አረቦች ሲፈታተኗችሁ ወይም ደግሞ ደሞዛችሁን ሳይሰጧችሁ ሲቀሩ፣ ሲያሰቃያችሁ፣ ሲደበድባችሁ የእነሱን ልጆች ለመግደል እንደገና እነሱን የሆነ ጥቃት ለማድረስ አትሞክሩ ማለት ነው። ከቻላችሁ ከዛ ቦታ ውልቅ ብላችሁ መጥፋት፣ ካልሆነ ደግሞ ካልሆነ ደግሞ አልፈልግም ህጋዊ ከሆናችሁ አልፈልግም፣ ሀገር ገባለሁ ብላችሁ ወደ ሀገር መግባት። በሙሉ ጤንነት ራሱ ወደ ሀገር መግባት በአንድ ነገር ነው። ጤና ካለ ሰርቶ ማግኘት ይቻላል ማለት ነው። እንዲሁም ደግሞ ህጋዊም ካልሆናችሁ ደግሞ የመጥፋት እንትን ካላችሁ ከቦታው ጥፉ፣ ራቅ ብላችሁ ሂዱ፣ ሌላ ቦታ ቀይሩ ማለት ነው። እና እባካችሁ ያለሆነ ውሳኔ አትወስኑ ማለት ነው። አሁን ብዙ ጊዜ አረቦች ይፈታተናሉ። አንዳንዶቹ ላኢላሀ ኢለላ እኔ በራሴ ስለማየው ነው። እና አሁን ያለሁበት ቤት ራሱ ሴቷ እሳት ናት፣ እሳት ታቃላችሁ፣ እሳት ናት። ወላ እኔ ጭንቀት አለብኝ እኔ ራሴ ማለት ነው፣ ጭንቀት አለብኝ፣ ያመኛል እግሬ ያቃጥለኛል፣ ቆሜ ነው የምውለው መጥበቅ ውስጥ ወላሂ፣ ስራ እንኳ እረፍት የለኝም ማለት ነው አሁን ራሱ እና እንድነገርኳችሁ አዚማ ነበረ። አሁን ነው ክፍል የገባውት፣ ሁለት ሰዓት ላይ ነው ክፍል የገባውት። ክፍል ከገባው ገና አንድ ሰዓት ሆነኝ ማለት አጥብጥቤ ብዬ ቁጭ ብዬ ከእናንተ ጋር ለማውራት ቪዲዮ ልሰራ ራሱ እንደዚህ እንትን ስል ወላ አንድ ሰዓት ሆነኝ ማለት ነው። እና ከመጣው ክፍሌ አንድ ሰዓት ነው። ጠዋት እንደገና ቶሎ ተነሺ ትለኛለች ማለት ነው። በጣም ነው በቃ አስቸጋሪ ነው እና ብዙ ጊዜ ደግሞ ትጮሃለች። ዶሎ ቶሎ ትጠራኝ እና ለምን አልመጣሽ ብላ እንደገር በቃ የማትናገራቸው የማታወጣቸው በአፋ የሚወጡ ቆሻሻ ነገሮች በጣም ነው የሚያናድዱት። ትሳደባለች፣ ያለውን ስድብ ነው የምትሳደበው። እኔ ደግሞ ቤተሰቤን የምሳደብብኝ ሰው አልወድም ማለት ነው። አላይ ለአን ቦኪ ማለት ያ አባትሽን አባትሽ ላይ በላይ ውረድበት ስትለኝ እንዴት እንደምቃጠል በዛ ሰዓት የሆነ ነገር አንስቼ ፊቷ ላይ ክስክስ ባረግባት ደስተኛ ነው መሆነው ማለት ነው እና ብዙ ጊዜ እንደዛ ብረሽ እንዳትሳደብኝ፣ ሁለተኛ የምትሳደብ ከሆነ ራሴን ስደብኝ ቤተሰቦች ጋር የሚንወስትሻል ብዬ ስንት ቀን ልንያያዝ ደርሰናል ማለት ነው። ግን በቃ ርዝቄን ማጣት አልፈልግም። ደግሞ በአሁኑ ሰዓት ላይ ታውቃላችሁ፣ ስራ የለም። ስራዬን ለቅቄ ወደ እንትን ማለት አልወድም ማለት ነው እና በዛ ምክንያት ነው እንትን ብዙ ጊዜ ሶብር አደርጋለው እና አንድ ቀን እንደውም ተናደ፣ ስኳር አለባት። እንዲሁ ተጫጩኸን ወላሂ ላዚም ብለው አንስታለኝ። ታውቃለች፣ ማ ነው ልትወጋኝ? አስባችሁታል? ያን ሁሉ አሳልፌን ያለሁት ግን፣ እባካችሁ ያልሆኑ ነገር ውስጥ አትግቡ። ለልጁም ደግሞ አላህ ነጀ ያውጣው፣ ወላይ ነጀ ያውጣው። አላህ ስብሃነ ታላ ታውቃላችሁ፣ በዚህ ሀገሪክ ዝም ብሎ ተነስቶ አንድ ሰው አንድን አረብ ስለገደለ ከመሬት ተነሱ ያ ሰውም ወዳው ይገደላል ማለት አይደለም። ተጣርቶ ነገሩ ታውቆ በምን ምክንያት እንደገደለው ታውቆ በቃ በስነ ስርዓት አጣርተው ነው። ትክክለኛ ህግ ነው እንትን ያለው እዚህ ሀገር ላይ ማለት ነው። ልጁ ምንም ነገር ካላጠፋ ማንም ሊነካው አይችልም። የእውነት ግን ልጁ ከሎት ከሆነ በቃ እሱም ይገደላል። የታወቀ ነገር ነው እዚህ ሀገር ላይ ማለት ነው። አንድ ሰው አይናችሁን ካጠፋ እዚህ ሀገር አይ ሰው አይን ይጠፋል፣ እጅ ከቆረጠ እጅ ይቆረጣል። እና አላህ ነጂ ያውጣው፣ ፈጣሪ ይድረስለት እና የሞተውንም አላህ ለጀነት ይበለው፣ ለቤተሰቦቹ መጽናናትን አላህ ይወፍቅ እና ወላይ ልጁ ለእናቱ ስል አላህ ነጃ ያውጣው። በአጠቃላይ አሳዝኖኛል። እኔ በነገራችን ላይ በጣም ወጣት ነው ወንድም ይህን የመሰለኝና፣ አላህ ከእንደዚህ አይነት ፈተናዎች ይጠብቀን ላችኋለሁ። የዛሬ ቪዲዮ ይህን ይመስላል። ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ ከኔ በላይ ላይ ውደዳችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።